ምን መደረግ አለበት የሚለው ላይ እንምጣ። ዋናው ነገር የሚያነጋግረንም እሱ ስለሆነ መጀመሪያ መጠየቅ ያለባቸው ጥያቄዎች እንዳሉ አስባለሁ። አንደኛ የፍልስጤም ጉዳይ እያሳስበሉ ይህንን ቪዲዮ የምታይ የምትመለከት ሰው ከወሬ ያለፈ ተግባር የሚያደርስ ወን ያለ ሆይ፣ ያ ከሆነ መፍትሄ የምንላቸውን ሀሳቦች እንነጋገር። ፕሮጀክቱ የታለመው ወደ አፍሪካ ስለሆነ መፍትሄውም ወደ አፍሪካ መዞር አለበት ባይ ነኝ። የውክልና ድጋፉ ፌክ መሆኑን ማንጸባረቅ የመጀመሪያው መፍትሄ ነው። አሁን እነሱ እየፈለጉ ያሉት ቴዲ አፍሮ አይኮኒክ ሰው ነው፣ ኢትዮጵያ ጋር የተያያዘ ነው ለኢትዮጵያ ትልቅ አይከን ተብሎ የሚታወቅ ስነ ጥበብ ሰው ስለሆነ እሱን በመጠቀም አፍሪካ ላይ የደረሰብንን የገጽታ መፍረስ እናድስበታለን የሚል ስትራቴጂ ነው ይዘው የመጡት። እንደ አንድ የኮሚኒኬሽን ባለሙያ የሚገባኝ ይሄ ነው። ፍላጎታቸው ምንድን ነው ቢባል ማለት ነው። ስለዚህ እሱ አሁን ቴዲ አፍሮ ይህንን የደም አጠባ ላይ እየተሳተፈ ያለው የኢትዮጵያውያን እንደሆነ አስመስሎ ነው ወይም እንደዚ አይነት የወክልና ድጋፍ አስመስሎ ነው። ይሄ ፌክ መሆኑንና ኢትዮጵያውያን በሀገርም ደረጃ ኢትዮጵያ የቆየችው ፍልስጤምን ስት ደግፍ መሆኑን ክብሯም የሚመጥናትም ይሄ መሆኑን በግላጭ የማሳየትና ኢትዮጵያውያን ይህንን ድርጊት እንደማይደግፉት ለቀሪው አፍሪካውያን የማሳየት ኃላፊነት አለብን። የኢትዮጵያን ዲፕሎማሲያዊ አቋም ማጉላት፣ የውክልና ድጋፉ ፌክ መሆኑን ማንጸባረቅ፣ እስራኤል የኢትዮጵያ አርቲስቶችን ለመግዛት እያስማማች መሆኑን ማጋለጥ ነው መጀመሪያ ሊሰራም ይገባው ማለት ነው። ይሄ ደግሞ የአፍሪካ ሀገራት ላይ ያተኮረ ካምፔን ይፈልጋል። ይህ ተግባር ለአፍሪካ ያለውን ክፉ አንድምታ ማጉላት፣ በተለይ ደግሞ እንደ ኢትዮጵያ ባለ ያለች ሀገር ለመለጠፍ እየሞከረ ያለውን ትርክት፣ እኛ ኢትዮጵያውያን የምንታወቀው በአድዋ ነው። እኛ ኢትዮጵያውያን የምንታወቀው ቅኝ ግዛትን አፓርታይድን በመቃወም ነው። እኛ ኢትዮጵያውያን የምንታወቀው ማንዴላን በማሰልጠን ነው ብለን ብላቴናው እየሰራ ያለውን ተሽጦ እየሰራ ያለውን ነውር ተግባር ከራሳችን ላይ እንደ ሙዝ ልጣጭ ልጠን መጣል አለብን። ይህንን ደግሞ ለአፍሪካ የማሳየት ኃላፊነት አለብን። ምክንያቱም ፕሮጀክቱ የአፍሪካ ፕሮጀክት ነው። ሃቭ ኖ ዳውት፣ በዚህ በኩል ምንም ጥርጣሬ አይደርባችሁም። ቴዲ አፍሮ እየፈጸመ ያለውን ነውር ማጋለጥ ያስፈልጋል። በግሉ ወቀሳ ነው እስካሁን ድረስ ያለው ቴዲ ተወቀሰ እንጂ ምንም አልሆነም። ወቀሳን ወደ ጫና መቀየር ያስፈልጋል። ኮንሰርቱን እንዲሰርዝ የማድረግ ስራ ጫና ወደ ማድረግ መቀየር አለበት። ኮንሰርቱን እንዲሰርዝ ጫና ማድረግ ያስፈልጋል። ስለዚህ አጀንዳ አድርጎ ማቆየት ያስፈልጋል። ልጁ እርግጥ በገንዘብ ላይ ጨክኖ ሰብአዊነትን ይመርጣል ማለት ባይቻልም፣ ግን እንሞክርም። የማይሰርዝ ከሆነ ደግሞ ኢትዮጵያ ውስጥ የፈጠረውን ውዝግብ በዓለም አቀፍ ደረጃ ማጉላት መተርጎም፣ ተቃውሞውን በእንግሊዝኛ፣ በአረብኛ፣ በላቲንኛ ሌሎችም ቋንቋዎች እየተረጎሙ ማሰራጨት ያስፈልጋል። ቲክቶከሮች ምኖች ይህንን ትልቅ ስራ መስራት ትችላላችሁ። ለፍልስጤም ትልቅ ውለታ ነው። ይሄ እንደ ቀላል የሚታይ ነገር አይደለም። ሌላው የመፍትሄ ሀሳብ ደግሞ አፍሪካዊ የስነ ጥበብ ሰርክሎችን ሪቻውት ማድረግ ነው። ቅኝ ግዛትና አፓርታይድ ደጋፊ አርቲስቶችን ማጋለጥ፣ ጉዳዩ ለአፍሪካውያን ሲምቦሊክ ውድቀት እንደሆነ ማስረዳት። የሽልማት ድርጅቶች፣ የስነ ጥበብ ምናምን ሰርክሎች አሉ። እነዛን ሰርክሎች የምታውቁ ሰዎች እነዛን ሰርክሎች ሪቻውት በማድረግ ኢሜይል በመጻፍ ምን በማለት እንዲህ አይነት ነገር እየተሰራ ነው ኢትዮጵያ ላይ አርቲስቶችን ለመግዛት እየሞከረች ነው ብሎ ፕሮጀክቱን ማጋለጥ እና ቴዲ አፍሮም የዚህ ፕሮጀክት ፐብሊክ ፌስ መሆኑን ማጋለጥ ያስፈልጋል። ለእስራኤል የተሸጡ መሆናቸውን አጉልቶ ማውጣት፣ በአፍሪካ ደረጃ ቦይኮት እንዲደረጉ ማነሳሳት ያስፈልጋል። ከዛ ውጭ ደግሞ እኒህ ነገሮች መፈጸም ያለባቸው ዝም ብሎ በግለሰብ ደረጃ አይደለም፣ በዘመቻ መልክ ኦርጋናይዝድ ሆኖ ማድረግ ያስፈልጋል። ዘመቻው የሚጠይቀውን ነገር ማሟላትም ግድ ነው። ይህ የዘፈን ጉዳይ አይደለም። አንዳንድ ሙስሊሞችም ሌሎችም የዘፈን ጉዳይ ሊመስላቸው አደለም ዩኒቨርስቲም ኖሮኛ አቅም ምንም ፊልደም አደለም፣ አልፈልገውም። ይሄ የዘፈን ጉዳይ አደለም። ይሄ የፖለቲካ ጉዳይ ነው። ይሄ ፍልስጤም ላይ እየተፈጸመ ያለውን ጄኖሳይድ የማጠብ ስራ ነው። ቴዲ አፍሮ እየሰራ ያለው ስለዚህ ዘፈን ምናምን ብላቸው አንዳንድ ሰዎች ትሪቪያላይዝ እንዳታደርጉት። በፍጹም እንደዛ አይደለም። ከዛ አንጻር ይህንን አጀንዳ ጠብቆ ማቆየት፣ በቋሚነት ይህንን ጉዳይ ጫና ማድረግ ያስፈልጋል። በተለይ ደግሞ ቲክቶክ ላይ ያላችሁ በእንግሊዝኛ ምትችሉ፣ አረብኛ ምትችሉ የተለያዩ ቪዲዮዎችን በመስራት በተለይ ደግሞ ለአፍሪካውያን ታርጌት አድርጋችሁ ይህንን የማጋለጥ ስራ መስራት ለፍልስጤማውያን ትልቅ ውለታ መሆኑን ማስታወስ ያስፈልጋል።